መጀመሪያ ይሄንን ቦታ ስታዩት የሚሰማችው ስሜት ቁጭት ነው። የባህር በር ስለሌለን እንደ አንድ ኢትዮጵያዊ ታዝናላችሁ። ለማንኛውም ዛሬ ቀይ ባህር አብረን እንሄድና ወደቦቹን እናያለን። በጠዋት ቁርሳችንን በላበላ አድርገን ጉዞ ወደ ወደብ ጀመርን። በዚህ አጋጣሚ ደግሞ በኢትዮ ጅቡቲ ባቡር እቃ ለምታስጭኑ ደንበኞቻችን በሙሉ ከባቡር ጭነት በተጨማሪ የትራንዚትና የጉምሩክ አስተላላፊነት ስራን በጣም ዝቅተኛ በሆነ ዋጋ እየሰጠን እንገኛለን። ስለዚህና ሌላ ማንኛውም አይነት ጥያቄ ካላችሁ 9546 ላይ ይደውሉልን የተሟላ መረጃ እንሰጣችኋለን። እንግዲህ ይሄ የምትመለከ ባህር ቀይ ባህር ነው። ወደ ሀገር ውስጥ ለማስገባትም ሆነ ለመላክ መርከብ እዚህ እስኪደርስ ድረስ እንጠብቃለን። ልክ እዚህ ጋር የኢትዮጵያን እቃ የያዘ መርከብ ሲመጣ ካሉት ሶስት ወደቦች ውስጥ አንዱ ወደብ ጋር ይቆማል ማለት ነው። ከዚህ በኋላ ከመርከብ የወረዱትን ኮንቴነሮች በመኪና ሀዲዳችን ድረስ እናደርስና 53 ኮንቴነር ባንድ ጊዜ ወደ ሞጆ ወይም እንዶዴና አዳማ እንደየመዳረሻቸው እንልካለን። በነገራችን ላይ የጅቡቲ ፀሐይ ትለያለች ነው ምላችሁ። እኔ የአዳማ ልጅ ነኝ። ከፀሐይና ሙቀት ጋር የጠበቀ ወዳጅነት ነው ያለን ያው ነበረን ነው እዚህ ስመጣ እንተዋወቃለን ወይ ነው ያለችኝ። ከዛም በአንደኛው ወደብ ላይ ለሰዓታት እስኪጫን ቆይተን ወደ ማደሪያችን ተመልሰናል። ደናደሩ መጀመሪያ ይሄንን ቦታ ስታዩት የሚሰማችው ስሜት ቁጭት ነው። የባህር በር ስለሌለን እንደ አንድ ኢትዮጵያዊ ታዝናላችሁ። ለማንኛውም ዛሬ ቀይ ባህር አብረን እንሄድና ወደቦቹን እናያለን። በጠዋት ቁርሳችንን በላበላ አድርገን ጉዞ ወደ ወደብ ጀመርን። በዚህ አጋጣሚ ደግሞ በኢትዮ ጅቡቲ ባቡር እቃ ለምታስጭኑ ደንበኞቻችን በሙሉ ከባቡር ጭነት በተጨማሪ የትራንዚትና የጉምሩክ አስተላላፊነት ስራን በጣም ዝቅተኛ በሆነ ዋጋ እየሰጠን ነው ሆነን እንገኛለን። ስለዚህና ሌላ ማንኛውም አይነት ጥያቄ ካላችሁ 9546 ላይ ይደውሉልን የተሟላ መረጃ እንሰጣችኋለን። እንግዲህ ይሄ የምትመለከቱት ባህር ቀይ ባህር ነው። ወደ ሀገር ውስጥ ለማስገባትም ሆነ ለመላክ መርከብ እዚህ እስኪደርስ ድረስ درس እንጠብቃለን። ልክ እዚህ ጋር የኢትዮጵያን እቃ የያዘ መርከብ ሲመጣ ካሉት ሶስት ወደቦች ውስጥ አንዱ ወደብ ጋር ይቆማል ማለት ነው። ከዚህ በኋላ ከመርከብ የወረዱትን ኮንቴነሮች በመኪና ሀዲዳችን ድረስ እናደርስና 53 ኮንቴነር ባንድ ጊዜ ወደ ሞጆ ወይም እንዶዴና አዳማ እንደየመዳረሻቸው እንልካለን። በነገራችን ላይ የጅቡቲ ፀሐይ ትለያለች ነው ምላች። እኔ የአዳማ ልጅ ነኝ። ከፀሐይና ሙቀት ጋር የጠበቀ ወዳጅነት ነው ያለ ያው ነበረን ነው እዚህ ስመጣ እንተዋወቃለን ወይ ነው ያለች። ከዛም በአንደኛው ወደብ ላይ ለሰዓታት እስኪጫን ቆይተን ወደ ማደሪያችን ተመልሰናል። ደህና ደሩ